አመሰግናለሁ ክብርት አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ እስካሁን ስንዋይ የቆየነው የክልሉን የግማሽ ዓመት እቅድ አፈጻጸም ሪፖርት ነው። እስከ ተሳት ሰላሳ ያለው ያለውን እስከ ተሳት ሰላሳ ደግሞ ምን አይነት ሁኔታ እንደነበረ በክልላችን ውስጥ ሁላችሁም የምታውቁትና የምትረዱት ነው። ከዚህ አንጻር የተከበራችሁ የምክር ቤት አባላት ያነሳችኋቸው በርካታ ጥያቄዎች እና የሰጣችኋቸው አስተያየቶች በጣም ገንቢ፣ የአስፈጻሚው አካልን ወስዶ ባለው ተጨባጭ ሁኔታ ጋር አጣጥሞ እና እቅዱን ከልሶ መስራት የሚገባው መሆኑን እና የምንሰራ መሆኑን እንደ ግብዓት የምንወስደው መሆኑን ለመግለጽ እፈልጋለሁ። ከዚህ አንጻር አንዳንዶችን ጥያቄዎች ትንሽ ማጠናከሪያ ለመስጠት ጓደኞቼ ከሰጡት ምላሽ እና ማብራሪያ በተጨማሪ እኔም እሰጣለሁ። በመጀመሪያ የልማት እና የቅድ አፈጻጸምን በሚመለከት የተነሱ ጥያቄዎች ላይ አጠር አጠር ያለ ማጠናከሪያ ሀሳብና የቀጣይ አቅጣጫዎችን በሚመለከት አስተያየት እሰጣለሁ። በመጨረሻ ምናልባትም በተወሰነ ደረጃ ዘርዘር አድርጌ ወቅታዊ የጸጥታ የተፈናቃይና አማራ ክልል ከሌሎች ጋር ያለው ሁኔታ በሚመለከት እና ኮሚኒኬሽን በሚመለከት ማብራሪያ ለመስጠት እሞክራለሁ። አማራ ክልል በበርካታ መለኪያዎች በኢኮኖሚም፣ በማህበራዊ ዘርፍም በሚፈለገው ደረጃ አይደለም። ድህነት የተንሰራፋብነን እስካሁን ስለዚህ በርካታ ጥረትና ትግል ይጠይቀናል። እስካሁንም ስንታገል መጥተናል። ወደፊትም ከዚህ በላይ ታግለን ሕዝባችን ከድህነት ከብስቁልና ማውጣት ይጠበቅብናል። ከዚህ አንጻር አንዳንድ ጉዳዮች ላይ የበለጠ ትኩረት መስጠት የግድ ያስፈልጋል። የተከበራችሁ የምክር ቤት አባላትም እንዳነሳችሁት በመጀመሪያ ግብርና ልማት ላይ ያላቸዋቸውን ጥያቄዎች የአፈር ማዳበሪያ ጉዳይ፣ የምርጥ ዘር ጉዳይ፣ የመስኖ መካናይዜሽን እና ሌሎች ግብዓቶች በተመለከተ በተመለከተ ልዩ ትኩረት አድርገን መስራት እንደሚገባን በቢሮ ኃላፊው በተወሰነ ደረጃ ማብራሪያ የተሰጡበታል። በበርካታ ጉዳዮችም ቀጣይ አቅጣጫዎቻችን ምን ይመስላሉ የሚለውን ከአስፈጻሚ አካላቱ ጋር በየደረጃው ውይይት አድርገንበት የመፍትሄ አቅጣጫዎችም ለማመላከት ተሞክሮ ለመስራት እየጣርን እንገኛለን። አንዳንዶቻቸው የአስፈጻሚ አካልም ይህን ከተወያየነ በኋላ በሌላ ጎን እንደዚህ አይነት ጥያቄዎች ማንሳት ተገቢ ነው ብዬ አልወስደውም። ማብራራት ነው የሚገባው፣ መመለስ ነው የሚገባው፣ መፍትሄውን ማመላከት ነው የሚገባው ብዬ አስባለሁ። የተከበራችሁ የምክር ቤት አባላት ግን ከአስፈጻሚው አካል ውጭ ያሉት ያነሱት ጥያቄ ትክክል ነው። አፈር ማዳበሪያ እጅግ በጣም አሳሳቢ ችግር ነው በሚለው ላይ መግባባት አለብን። በዋጋ ጭማሪም ፍላጎት እና አቅርቦት ባለመመጣጠን ነው። ስለዚህ ይህን አይኑን አፍጦ የመጣ ችግር እኛ ተመካክረን ተግባብተን አቋም ይዘን ከሰፊው አርሶ አደር ወገናችን ጋር መግባባት አለብን። በአብዛኛው የችግሩ ምንጭ ውጫዊ ጫና ነው። ስለዚህ አርሶ አደሩ የፈለገውን ያክል ማዳበሪያ ማገኝ ከሆነ የምናስበው ምርታማነት እንዳይቀንስ በቀጣይ ከፍተኛ የምግብ እጥረት እንዳያጋጥመን ይሄን የሚያካክስ ነገር የግድ ብለን ተግባብተን መስራት አለብን የሚለውን አማራጭ እንደ መፍትሄ መውሰድ ያለብን ይመስለኛል። ይህን ከአስፈጻሚው አካል ጋር ተዋይተ ነው ከአርሶ አደሮ ጋር መወያየት አለብን። አማራጭ ያለውን አማራጭ አሟጠን መጠቀም አለብን። ያለውን አማራጭ፣ የተሻለ አማራጭ፣ የተሻለ ስልት፣ የተሻለ አቅም ካለ ከዚህ በላይ ቅድሚያ የምንሰጠው ነገር አይኖርም አይኖርም። ከዚህ አንጻር የተከበራቸው የምክር ቤት አባላት ያለውን ውጫዊ ጫና እና ቀውስ በጋራ በመገንዘብ በጋራ ርብርብ ማድረግ እና ከሰፊው አርሶ አደር ወገናችን ጋር መግባባት መድረስ ይገባናል ብዬ አስባለሁ። ምርጥ ዘር ላይ የተባለውን ጥያቄ ወስደን ምላሽ መስጠት አለብን የሚለው ነው እንደ አቋምኛ መያዝ ያለብን የተሰጠው አስተያየት ትክክል ነው። አማራ ክልል ብዙ መሬት አለው። በግልም በባለ ሀብትም የሚለመ ቅድሚያ ዘር አለምቶ ራሱን የሚችል መሆን አለበት ብለን መንቀሳቀስ አለብን። ጥገኛ መሆን የለበትም። ነገር ግን ባለፉት ሁለት ዓመታት በተሰራው ስራ ከፍተኛ መሻሻል አመጧል። አሁን ሌሎች ክልሎች ነው እኛን እየጠየቁን ያለ ዘር አበድሩን ሽጡልን እየተባለ ማለት ነው። ነገር ግን በሁሉም አይነት መለኪያ ሁሉንም ዘር አሟልተናል ማለት አይቻልም። ስለዚህ በተለየ መንገድ መሄድ አለብን፣ የተለየ ስትራቴጂ መንደፍ አለብን። ስለዚህ በሁሉም በተለይ ዋና ዋና ሰብሎች ላይ አተኩረን ራሳችን መቻል አለብን የሚለው በትክክልም ሊወሰድና ሊፈጸም የሚገባው ተግባር ነው። ስለዚህን ወስደን እንሰራዋለን ለማለት ነው። የአማራ ግብርና እጅግ በጣም ሊለማ ሊሰፋ ሊያድግ የሚችል ነው። አሁን ላይ ሆኖም ብዙ አስተዋጽኦ በሀገር ደረጃ የሚያደርግ ነው። ነገር ግን የዚህን ምርታማነት ደረጃ በከፍተኛ ሁኔታ ማሻሻል አለብን። አንደኛው የምናሻሽለው ውሃን በአግባቡ በመጠቀምና በአመት ሶስት ጊዜ በማምረት ነው። ስለዚህ ለዚህ የሚያስፈልግ ቴክኖሎጂ መጠቀም አለብን የተባለው በስፋት እንሄድበታለን። ዘንድሮ ለመስኖ ብለን መቶ ሰባ ሚሊዮን ብር ከበጀት ውጭ በተጨማሪ መድበን፣ እቺ ምንም ማለት አይደለችም። ኢንቨስት ካላደረግነ መቼም ቢሆን ግብርናው አሁን ካለበት ተጨባጭ ሁኔታ ማደግ አይችል። ስለዚህ ከፍተኛ ኢንቨስትመንት ያስፈልገዋል። ይህን ማድረግ አለብን። ቆርጠን መግባት አለብን። መካናይዜሽን እንደተባለው ገና ጅምር ላይ ነው። ብዙ አይነት ጥያቄዎች አሉ። አብዛኛው የተበታተነ እና የተበጣጠሰ መሬት ይዞታ ባለበት ሁኔታ እንዴት ይመቻል የሚለው ማለት ነው። በባህልሀብቱ አካባቢም ቢሆን በተፈለገው መጠን መካናይዝድ ፋር ይጠቀማሉ ማለት አይቻለም። እነዚሁም ሁላ ወስደን የምግብ ፍጆታችን በመጨመር ምርታማነትን በማሳደግ የአርሶ አደሩን ሕይወት አሻሽለን የኢንዱስትሪ ግብዓትን ማሟላት ይጠበቅብናል። ከዚህ አንጻር ጅምሩ ጥሩ ነው እንደተባለ፣ እዚህ ጋ ከተሳስ ሰላሳ ጀምሮ ሆኖ ነው እንጂ የመስኖ በተለይ ስንዴ ወደ 41 ሺህ ማለት ነው አሁን እየደረሰ ያለው በአብዛኛው ቦታ አያያዙ ጥሩ ቢሆንም ግን መጠኑ አነስተኛ ነው። ይህን እንደ መልካም ጅምር ወስደን ማስፋት ይገባናል። ትላልቅ ግድቦች አሉ ተሎ መፍጠን ያለብን። ከአስር ዓመት በላይ እድሜ ያስቆጠሩ ጥቃቅን አነስተኛ የመስኖ ግድቦች አሉ በውጤታማነት ማይሰሩ እነሱም ሁላ በጥረት፣ በግፊት፣ በበጎ ተጽዕኖ አርሶ አደሩ ጋር ተግባብተን ወደ ስራ ማስገባት ይገባናል። ዘንድሮ የበለስ እርሻ ማለት የጃዊ ስኳር ፋብሪካ ሳይተክለው የቆየውን ሸንኮራ አገዳ ለአንድ ዓመትም ቢሆን ጦም ማደር የለበትም ብለን ቀምተን መስኖ እንዲዘራበት አድርገናል። ወደፊትም ቢሆን አንድም መሬት ጦም ማደር የለበትም የሚል መፈክር ይዘን መንቀሳቀስ አለብን። የጉልበት እና የቴክኖሎጂ የሌላ ግብዓት ችግር ካለበት አርሶ አደሩ ለሌላ ለሚችል በማከራየትም ጭምር መሬት ጦም እንዳያድር ማድረግ አለብን። በዚህ መንገድ መሰረታዊ ለውጥ እናመጣለን የሚል አቅጣጫ ይዘናል። እናንተም በሰጣችሁን አቅጣጫ መሰረት ለተግባራዊነቱ መረባረብ አለብን። የኑሮ ውድነት በተመለከተ የተባለውን ነገር እንዳለ መውሰድ ነው። በዚህ ላይ ሀገራችንም ክልላችንም ችግር ውስጥ ነው ያለው። አጠቃላይ መፍትሄው በሁለት መንገድ ነው የምንወጣው። አንደኛው የንግድ ስርዓቱን እና የገበያ እና የሸቀጥ ስርጭቱን ስርዓት ባለው መንገድ እንዲመራ ከዚያ ወጣ ካለ ደግሞ ከዚያ ወጣ ካለ ደግሞ በህግ፣ በስርዓት በመቆጣጠር በተወሰነ ደረጃ ባለበት የሚቀጥልበትን መንገድ መፈለግ ነው። ከዚያም አልፎ የመተዛዘን የመተጋገዝ ማህበራዊ እሴታችን ማዳበር አለብን። በዘለቄታ እንደተባለው ምርታማነትን በማሳደግ ምናልባት የቁጠባ ባህልንም አብረን በማስተዋወቅ የመሳሰሉትን እርምጃ ለመውሰድ መዘጋጀት አለብን። ማህበረሰባችን ጋር መወያየት አለብን። ይሄ ችግር ሲመጣ እኛም የሆነ ነገር መስዋዕት የምናደረገው ነገር ካልሆነ በስተቀር ይሄን ችግር መሻገር በጣም ከባድ። የቁጠባ ባህልም ማስተዋወቅ በየዘርፉ ማድረግ አለብን ብዬ አስባለሁ። እንግዲህ ከእረፍት በኋላ ቀጥላለሁ። እረፍት ይሁን ስለተባለ ቀጣዮችን በኋላ ሰጣለሁ።